ተመልካቾች እንደምንዋላችሁ ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ባህር ዳር ከነማ ሀዲያ ዋሳናን ሲያሸንፍ፣ ሲዳማ ቡናና አዳማ ከተማ ያለ ግብ ዜሮ ለዜሮ ተላይቷል። ትናንት በፕሪሚየር ሊጉ ሁለት ጨዋታዎች ተካሂደዋል። ባህር ዳር ከነማን ከሀዲያ ዋሳና ያገናኘው ጨዋታ በባህር ዳር ከነማ አንድ ለባዶ አሸናፊነት ተጠናቋል። ለጣና ሞገዶቹ ብቸኛዋን የማሸነፊያ ግብ ፍቅረ ሚካኤል አለሙ በሁለተኛው አጋማሽ አስቆጥሯል። ከጨዋታ በኋላ አሰልጣኝ ደጋረገ ይግዛው ልጆች በሜዳ ላይ የነበራቸው እንቅስቃሴ እጅግ በጣም ጥሩ የሚባል ነበር ሲሉ አስተያየታቸውን ለሶከር ኢትዮጵያ ሰጥተዋል። ውጤቱን ተከትሎ ባህር ዳር ከነማ በ33 ነጥብ ሁለተኛ ደረጃ ላይ ሲቀመጥ ሀዲያ ሆሳና በ32 ነጥብ አራተኛ ደረጃ ላይ ተቀምጧል። ሲዳማ ቡና ከአዳማ ከተማ ያደረጉ ጨዋታ ደግሞ ያለ ግብ 0 ለ0 ተጠናቋል። ዛሬ በፕሪሚየር ሊጉ ሁለት ጨዋታዎች ይደረጋሉ። ኢትዮጵያ መድን ከኢትዮጵያ ንግድ ባንክ 9 ሰዓት ላይ የሚያደርጉ ጨዋታም ይጠበቃል። 12 ሰዓት ላይ ደግሞ ወላይታ ድቻ ከውልዋሏ አዲግራት ዩኒቨርሲቲ ይጫወታሉ። በባህር ዳር ከተማ የአካል ብቃት እንቅስቃሴ አዘውታሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተነገረ። ምንም እንኳን የ የአካል ብቃት እንቅስቃሴ ተዘውታሪነት እየተለመደ ቢመጣም አሁንም ቢሆን ሕብረተሰቡ ስፖርቱን ባህል በማድረግ ጤናውን እንዲጠብቅ ጥሪ ተላልፏል። መልሶ ጥበቡ ተጨማሪውን እንደሚከትሉ አቅርቧል። በርካታ ሰው ለጤናው በማሰብ ወደ ጂምናዚየምና የአካል ብቃት እንቅስቃሴ ማድረጊያ ቦታዎች በማቅናት ስፖርት ይሰራል፣ አካላዊ እንቅስቃሴም ያደርጋል። በዚህ ረገድ በባህር ዳር ከተማ በጂምናዚየሞች ተገንተን ለመታዘብ እንደሞከር ነው። በርካቶች ለጤናቸውና ና ለሰውነት ቅርጻቸው ትኩረት አድርገው ስፖርት እየሰሩ ይገኛል። ከልጅነቴም ጀምሮ የተወሰነ ውፍረት ነበረብኝ። ሰው የሚያቀኝ ሰው ሲያየኝ አለድሜች ምናምን ሲለኝ ትንሽ ይሰማኛል። አሁን ግን ቢያንስ ከነበረ ኪሎ 12 ኪሎ በትንሹ ለውጥም አይቼበታለሁ። በዛ ላይ እንደ ሱስም እየሆነብኝ ስለሆነ ብቻ በጣም ነው ደስ የሚለው። ስራዬን እየሰራሁ ሁልጊዜም ሰዓት በኋላ ሲሆን ትዝ የሚለኝ የዚህ ፕሮግራም ነው እና ሱስ ይሆናል። እንመጣለን፣ ላብ በላብ እንሆን እንሰራለን፣ በቀዝቃዛ ውሃ ታጥበን እንሄዳለን። በተለይ ደክሞ እንደዛ ታጥበ ስትወጣ የተለየ ስሜት አለው። የቀን እንቅስቃሴ ያለ ለጤናማ እንቅስቃሴ ነው የምታደርገው። ያለ አተነፋፈስ ስርዓት በፊት ከነበረ ኪሎ አሁን ኦልሞስ ቀንሻ አለው እና ለውጡ በጣም በተጨባጭ ደስ የሚል ነገር ነው። አሁን ላይ ወደ ጂምናዚየም የሚያዘወትሩ ሰዎች ቁጥር መሻሻል እየታየበት መሆኑን አስተይ ሰጪዎቹ ተናግረዋል። አሁን ለውጥ አለ። ምክንያቱም ማህበረሰባችን ከጊዜ ወደ ጊዜ ጅም ቤት መግባት፣ ስፖርት መስራት ባህላችን ከጊዜ ወደ ጊዜ እየጨመረ ነው የመጣው። ምክንያቱም ከጤና አንጻር አጠቃላይ የኑሮ ስታይላችንም እየተቀየረ ነው። ከበፊት ከነበረው አንጻር ካሁኑ የተሻለ ነገር እያደረገ ነው። ባህርዳርም እንደምታየው ከተለያዩ ቦታዎች ጅም ቤቶች ተከፍተዋል። አራት አምስት ቦታ አለ። ከዛ ውጭ ደግሞ አውዶር የሚሰራ ሰውም አለ ውጭ ለሜዳ ላይ ምናምንና አሪፍ ነው። ማህበረሰቡ ከጊዜ ወደ ጊዜ የጅም ባህሉ በጣም ደስ የሚል ሁኔታ ነው ያለው። ሴቶቹ በተለይ ከወንዶቹ ደግሞ በተሻለ ሴቶቹ በጣም ለውጥ ላይ ያየው ነው። እኔ እንኳን የጀመርኩት ያው ከጤናም ከምንም አንጻር ያው ልጅ ስትሆን ስትወፍር ሰው እንትን ይልካል እንዴ፣ ለምን መች ምናምን ሲሉኝ ትንሽ ደንገጥ ብዬ ነው የገባሁት። ከገባውን በኋላ በጣም ለውጥ አይቻለሁ። ለውጦች አሉ። ብዙ ሰዎች እየመጡ ናቸው፣ ትልልቅ ሰዎች፣ ወጣቶች አሁን ገና ሰዓት በተለይ ጅም እንትን ክብደት የሚያነሱት ሰዓቱ ገና ስለሆነ ነው። ታያቸዋለን፣ ብዙ ወጣቶች ሁሉ ነው የሚመጡት። ትልቅ ሰዎች ይመጣሉ፣ እንሰራለን። ደስ የሚል እንትን አለ በየቦታው ነው ይሄ ደግሞ በየቦታው ነው። እነዚህ የጂምናዚየም ተጠቃሚዎች ማህበረሰቡ ስፖርቱን ባህሉ እንዲያደርግም ምክረ ሀሳባቸውን ለግሰዋል። አሁን ከዘጠኝ ሰዓት በኋላ እኔ የምኖረው በቀበሌ ስራት አካባቢ ነው። በቡት ቦታዎች ስትሄድ ሰው በቢራ ቤቶች ተጨናንቆ ነው የምታየው። እዛ ቦታ ደግሞ የምታያቸው ሰዎች ቅርጻቸው በጣም የተለየ ነው። አሆዳቸው ላይ በጣም የተጎጠሩ ሰዎች ነው የምታየው። ያሳፍራል እንደ ሶሳይቲ ራሱ አንድ ላይ እንደዚ አይነት ሆነ ስታይ በጣም የሚያሳፍር ነው። እና እኔም ራሱ የዚ አይነት ቅርጽ የነበረ ኔ በመጠጥ ባይሆንም ማለት ነው። እና አሁን ተስተካክሏል። ሰው ደግሞ መመለስ አለበት ትልቁ ነገር ስትኖር ነው። ገንዘብም ቢኖር ምንም ብልህ ህይወትን የምታጣጥመው ጤነኛ ሆነ ስትኖር ነው። እና ጤናን ትልቅ ትኩረት ሰርቶ መንቀሳቀስ አለበት ብዬ አስባለሁ። ማህበረሰቡ ጅም የመስራት ባህሉ መሻሻል እየታየበት ነው ያለችው የሳፋሪ ጅም አሰልጣኝ ቃል ኪዳን ሸቴ አሁንም ቢሆን በርካቶች ወደ ስፖርት ማዕከላት መምጣት እንዳለባቸው ጥሪ አቀርባለች። አሁን ያለው ሁኔታ በጣም ደስ ይላል። በጣም ከበፊቱ ስናየው በጣም የተሻሻለ ነገር አለ። የጅም ቤት እንትኖች አሁን ላይ እንዲሁም በጣም እየሰፉ ነው። በፊት እኮ ማንም አልነበረም ብረት ገፊ ነበር የምንባለው ብረት ገፊ ነው የሚባለው፣ ግን ያ አሁን ወደ ጤና ተቀይሯል። ሁሉም አውቆበት ጤናውን ጃምቦ እንትቶ ወደዚኛው እየመጣ ነው። ጃምቦ ቤት ያላችሁም እንድትመጡ ላለሁ? የኢትዮጵያ ቮሊቦል ፕሪሚየር ሊግ የመጀመሪያ ዙር በስምንት ክለቦች መካከል በአዲስ አበባ ተከናውኗል። ዘንድሮ ፕሪሚየር ሊጉን የተቀላቀሉት በአንጃሽ እና ሸገር ከተማ ቡድኖች ለውድድሩ ድምቀት መስጠታቸውን የኢትዮጵያ ቮሊቦል ፌዴሬሽን ገልጿል። ሀና ማርያም መስፍን ተጨማሪው እንደሚከተለው ታቀርበዋለች። የ2017 የኢትዮጵያ ቮሊቦል ፕሪምየር ሊግ የውድድር መርሃ ግብሮን ታህሳስ 6 ጀምሮ ጥር 24 አጠናቋል። በወንዶች ስምንት ክለቦችም ተሳትፏቸውን አድርጓል። ካለፈው ዓመት ጋር ሲነጻጸርም የተሻለ አጋማሽ ማለፉን ሀገር አቀፍ ቮሊቦል ፌዴሬሽኑ ገልጿል። በአዳማ ከተማ የአንደኛውን ዙር ግማስ ጨዋታን ለማድረግ በስድስት ነበረ ወደዛ እንቅስቃሴ ያደርግ ነው። የመክፈቻውን ጨዋታ በደማቅ ሁኔታ ከደረገም በኋላ አየር ሁኔታው በጣም ከባድ ስለሆነ በጣም ነፋሻማ ስለነበረ ወደ አዲስ አበባ መጥቶ ሊጠናቀቅ ይችሏል። አጠቃላይ ከአምናው ስናነጣጥረው እነኛ የሁለት ክለቦች ቁጥር በመጨመሩ ብዙ ጨዋታዎች ሊጨምሩ ይችሏል። ጥሩ እንቅስቃሴ ተስፋ ሰጪ ነገር የታዩበት ከስፖርት ላይ ጨዋነት ጋር ተያይዞ ብዙ ክፍተቶች ያልታዩበት ከአቅምም ጋር ተያይዞ ብዙ የአቅም ክፍተቶች ያልታዩበት ጥሩ ፉክክር ያየሆንበት አንደኛ ዙር የሚያሳለፍ ነው። በክለቦች መካከል ያለው የአደረጃጀትና የዝግጅት ልዩነት በውጤቱም ላይ ሲንጸባረቅ የአምና የፕሪሚየር ሊጉ ሻምፒዮን ሙገር ሲሚንቶ ሰባቱንም ጨዋታዎች በማሸነፍ በ21 ነጥብ መሪ ሆኗል። በአንጻሩ የጥሎ ማለፍ አሸናፊ የነበረው ባህር ዳር ከተማና የተወሰኑት ክለቦች ደግሞ በሁለተኛው ዙር ተጠናክረው መምጣት እንዳለባቸው አመላካች የሆነ ፉክክርን አድርጓል የሚላል የኢትዮጵያ ቮሊቦል ፌዴሬሽን ጽሕፈት ቤት ኃላፊው ሙገር ካደረጋቸው ሰባት ጨዋታዎች ሰባቱንም በማሸነፍ በሀያ አንድ ነጥብ ነው እንትን ያጠናቀቀው። ሙገር አምናም ሻምፒዮና ነው። አምናም ኢትዮጵያን ወክሎ በአፍሪካ ክለቦች ሻምፒዮና ላይ የተሳተፈ ቲም ነው። ከአመት አመት ልምድ ያላቸውን ተጫዋቾች እያበቃ ይሄድ ያለው ታቻ ያሉት ስፔሻ ባህር ዳር አምናይዞ ትክሻ ጥሎ ማለፍ አሸናፊ የሆነበትን ስኳል መቶ ፐርሰንት ነው የቀየረው። ከዚህ ፉክክሩ ውስጥ ቆየቱ ራሱ ሁለት ጨዋታ ማሸነፉ ራሱ በጣም የሚገርም ነው። በሁለት ሺ አስራ ስድስት የክልል ክለቦች ሻምፒዮናን ያሸነፈው ባንጃን ጨምሮ ሸገር ከተማ የጀመ መጀመሪያ የቮሊቦል ፕሪሚየር ሊግ ተሳትፏቸውን እያደረጉ ይገኛሉ። ቡድኖቹ አንዳንድ ጨዋታዎችንም ማሸነፍ ችሏል። የክለቦቹ ሊጉን መቀላቀል የጨዋታ ቁጥሮቹን አሳድጓል። ነገር ግን በፉክክር ውስጥ መቆየት ከፈለጉ በሁለተኛው ዙር አስፈላጊውን ዝግጅት ማድረግ እንዳለባቸውም ኃላፊው ሀሳቡን ሰጥቷል። ዋንጃ ወረዳ ቮሊቦል ክለብም የተሻለ ተጫዋቾችን ተወሰኑ ልጆችን ከተለያዩ ክለቦች የተቀነሱ ልጆችን የማምጣት ስራዎችን ያደረገው አንድ ጨዋታ የመጨረሻውን ጨዋታ ባህር ዳር ማሸነፍ ችሏል። እንደውም ባንጃ ከባህር የተሻለ የቅንጅት ጊዜ የዝግጅት ጊዜ ቢኖራቸው የተሻሉ ተጫዋቾችን በሁለተኛው ዙር ይቆታጠራል ብለን እናስባለን። ሸገርም በተወሰነ ደረጃ ትንሽ ያው በገንዘብ አወጣጣቸውም ሲኒየር አሰልጣኝ በመቅጠራቸውም የተሻለ ጅማሮ ነው ብለን እናስባለን። ከጊዜ ወደ ጊዜ የሴት ክለብ ተሳታፊ ቁጥር እየቀነሰ መምጣቱ ለውድድሩ ስጋት ሆኗል። ዘንድሮም በመጪው መጋቢት መጀመሪያ ላይ አመታዊ ፍልሚያቸውን ያከናውናሉ። አስቀድሞ ግን የአቋም መለኪያ ጨዋታዎችን አራቱ ክለቦች ያከናውኗል። ታዲያ ከስድስት ዓመታት በኋላ ከሰሞኑ በውላይታ ሶዶ የተከናወነው የታዳጊ ወጣቶች የምዘና ውድድር ላይ ይህንን ለማሻሻል የሚያስችል ግብዓት ይገኛል ተብሎም ተጠብቋል። ክለቦች ሁለት ይሆናሉ፣ ሶስት ይሆናሉ ፌዴሬሽኑ በሚያደረጋቸው ጥሮች አራት ይደርሳሉ። አሁን ላይ ታስወዱን መልሰን ወደ አራት ክለብ ደርሰናል። አሁን በአቋም መለኪያ ላይ ፌዴራል ፖሊስን ለማምጣት ሞክረናል። ፌዴራል ፖሊስ ፕሪሚየር ሊጉ ላይ ይቀጥላል አይቀጥልም? አሁን ካለን መረጃ አንጻር ፕሪሚየር ሊጉ ላይ ተመዝግበው ይወዳድራሉ ብለን አናስብም። ታዳጊ ይሄ ልማት ውድድር መጀመሩ በአዲስ መልክ እንደ ተስፋ ለቀጣይ ሶስትና አራት ዓመታት ስዋዝ ተስፋ የሚሰጠን ነገር ነው ብለን እናስባለን። የወንዶች ሁለተኛ ዙር እና የሴቶች አንደኛ ዙር የቮሊቦል ፕሪሚየር ሊግ ውድድሩ ፍት በኋላ በመጋቢት መጀመሪያ ላይ በወላይታ ሶዶ ከተማ ይከናወናል።